ፍላጎትን መሰረት አድርገው በማህበር የተደራጁ ወጣቶች በስራቸው ስኬትን ይጎናጸፋሉ። በወላይታ ሶዶ ከተማ ጁኒየር ወጣቶች መዝናኛ ፓርክ ማህበር የመንግስት የትኩረት አቅጣጫ የሆነውን የሌማት ትሩፋት ተግባራዊ በማድረግ ተጠቃሚ ለመሆን በፓርኩ ውስጥ ሰው ሰራሽ ሐይቅ በመፍጠር የአሳ ምርትን በስፋት ማምረት ላይ እንደሚገኙ የማህበሩ ሰብሳቢ በረከት ብርሃኑ ተናግሯል። የአሳ ጥቅሙን አሁን እያገኘን ነው ያለነው። በነገራችን ላይ ይህን አሳ ፍሬሽ አሳን ለማቅረብ ለገበያ አሳን የበላ ትውልድ በአስተሳሰብ አሪቆ አሳቢ ጥሩ ራዕይና ጥሩ እንትን ጭንቅላት ያለ ይፈጠራል ብለን እናስባለን። የሌማት ትሩፋቱ የመንግስት አቅጣጫውም ይሄ የኛ ፕሮጀክት ነው። ይሄን ደግሞ ወደፊት ለማሳለጥ አሁን ሌላ ነገር እየፈጠረን ነው ያለ ነው ማለት ማንኛውም ሕብረተሰብ ሁሉም ሰው ኢትዮጵያዊ የሆነ ዜጋ የሌማት ትሩፋት ላይ ትኩረት መስጠት እንዳለበት ለመጪው ትውልድም አሻራ እያሳረፈ መሄድ እንዳለበት ነው የሚገባኝ። እና እኛም በራሳችን ሰፋ አድርገን በመስራት የሌማት ትሩፋቱም በቀኝ እጅ መስራት አለብን ብዬ በመንግስት የተመቻቸውን የወጣቶች የስራ እድል ፈጠራ አጋጣሚን በመጠቀም በከተማ ግብርና የዛሬ ሰባት አመት በንብ እርባታ ስራ በወላይታ ሶዶ ከተማ ተደራጅተው ወደ ተግባር የገቡት ኮማት የንብና የዶሮ እርባታ ማህበር ሰብሳቢ ጴጥሮስ ለማ ዛሬ ላይ ከጠባቂነት ተላቀን ነገን አሻግረን እያየን ነው ብሏል። ማህበር ተደራጅተን ስራውን ከጀመርን በኋላ አንድ ያጣናቸውን ነገሮችን ሁሉ በብዛት ማለት እያገኘን ነው። ቤተሰብ ለምሳሌ ከዚህ በሚያገኘው ገንዘብ ማር ሽጠን እኛ አሁን ማር ማምረት ነው። ማር ሽጠን ከምናገኘው ገንዘብ ላይ ልጆቻችን እናስተምራለን። ቤት ውስጥ ለተለያዩ ነገሮች ለቀለብ፣ ለተለያዩ ነገር እንጠቀማለን። ከዛ በፊት ግን በጣም እንቸገር ነበረ። በጥቂቱ ጀምረንም ቢሆን ወደፊት እያስፋፋን ለመሄድ እንፈልጋለን። ስናስፋፋ ደግሞ አንደኛ አሁን በከተማም ከከተማ ውጭም ማር እየሸጠን ነው፣ እየተጠቀመን ነው። ወደፊት አሁን ደግሞ ምንድን ነው አላማችን በሰፊው ማሳ በሰፊው አምርተን ለማህበረሰቡም ከዛም አልፈን እስከ ሀገር አቀፍ ወደ ውጭ ራሱ ለመላክ እቅዳለን። በከተማው በቀን ከሁለት መቶ ሊትር በላይ ወተት ለህብረተሰቡ የሚያቀርበው የናስፋው ሀይለ ገብረል የእንስሳት እርባታ ማህበር ወደ ኢንቨስትመንት ዘርፍ በመቀላቀል ስራውን በስፋት ለማከናወን በጅምር ላይ እንደሚገኝም ተጠቁሟል። በቁጥር ወደ 38 አለኝ። እነሱ ግማሹም ይደልባለ፣ በስጋ የሚሸጠው የሚሸጥ አለ። አሁን የስጋ ገበያው ራሱ በደላላ እንትን የተሳሰረ ነው። እኔ ወደፊት ቢቻል የራሰ ቄራ ገንብቼ ስጋ ሽጌ የማቅረብ ሁኔታ ሁሉ ሀሳቡ አለኝ። ፓትኒንግም፣ አሰምብሊንግ፣ መኖ ማምረት፣ ወተት እስከ ሁለት መቶ ምናምን ሊትር ወተት በቀን አመርታለሁ። አሁን ወደ ኢንቨስትመንትን ለመሻገር ፕሮጀክት ቀርጬ ያው እየጠይ ቦታም እየጠየቅኩን ያለሁት ማዘመንና አገሪቱ ወደምትፈልገው ከውጭ ዱቄት ወተት ከምታስገባበት ወደ ውጭ ወተት የምትልክበት ሁኔታ ለመፍጠር እኔም የድርሻይን ጠጠር እየጣልኩ ነው። ምለው ልማት ትሩፋት በከተማው ትኩረት ተሰጥቶት እየተሰራ እንደሚገኝ የገለጹት የሶዶ ከተማ ግብርና ጽፈት ቤት ኃላፊ አቶ ጴጥሮስ ለማ ናቸው። ካሉን አርሶ አደሮቻችን በአብዛኛው በዚህ በልማት ትሩፋ ስራዎች አደራጅተን ገብተን እየሰራን ያለንበት ሁኔታ አለ። ከዚህ ጋር ተያይዞ በወተት እርባታ ወደ ሁለት መቶ አምሳ ሰባት አርሶ አደሮቻችን እያደራጀን ወደ ተግባር ውጽ የገባንበት ሂደት አለ። ሌላው የዶሮ 265 መንደር መስርተናል። አሳ ላይ 8 መንደር፣ በማር ላይ ወደ 16 መንደር አዘጋጅተን ወደ ተግባር ውስጥ የገባንበት ሁኔታ ነው ያለው። ከግማሽ ሚሊዮን ህዝብ በላይ ያለበት ከተማ ከመሆኑ ጋር ተያይዞ በተለይ የከተማ ህዝብን በወተት ተደራሽ ከማድረግ አንጻር ታስቦ ትኩረት ተሰጥቶ እየተሰራ የሚገኘው በከተማ ግብርና ወጣቱ በማህበር ተደራጅቶ ወደ ተግባር መግባቱ ይበልጥ ስራውን ስኬታማ እያደረገው ይገኛል ያሉት የጽህፈት ቤቱ ኃላፊ፣ በከተማ ግብርና በጥቂት ቦታ ምርታማ መሆን እንደሚቻል በተሰራው ስራ ማህበረሰቡ ተጠቃሚ እየሆነ ይገኛል ብለዋል። ከመቶ የማያንሱ ኢንተርፕራይዞች አሉ፣ በእያንዳንዱ ዘርፍ ላይ በተለይ እኛ እንደ ሰክተር አቅደን የምንሰራቸው በልማት መንደር ተብሎ ነው እኛ በመንደር አደራጅተናል ያሉ አርሶ አደሮቻችን በከተማ የከተማ ነዋሪም እያንዳንዱ በከተማ ውስጥ መስራት የሚችለው የግብርና ስራ የተኛው ነው ተብሎ አሁን ሁለት መቶ ካሬ ውስጥ ላለው ሰው ቢያንስ ትንሽ ክፍት ቦታ ያለች አንድ ሁለት ሶስትም ካሬ ትሆን በዛም ጓሮው አትክልትም ጭምር እንዲያለማ እየተደረገ ያለበት ሁኔታ አለ።